መረጋጋት ይኖርብሻል። ቢያንስ እስክጨርስ ድረስ አዳምጪ። አልገባኝም። እርሜ ሙሉ እኮ ነው የጠበቅኩት። እርሜ ሙሉ ነው ያመንኩት። አሁን ምን ማድረግ እንዳለብሽ አስቢ። ከእንግዲህ ምን አስባለሁ? ብኝ ሰበረው ዳኒ በኔ ላይ እኔም ሁሉንም እውነታ የደረስኩበት ሴት መስዬ ቤት ውስጥ ገብቼ አልጋ ላይ አግኝቻቸው። ይኸውልሽ፣ አንቺ በፈለግሽው መንገድ ይሄንን ነገር ማጣራት ትችያለሽ፣ ግን መረጋጋት ይኖረሽ ማለት እኮ የኔ ማለት ነው። ያው የስም ለውጥ ነው። እንደውም በአንተ ስም ቢሆን ደስ ይለኛል። ምን ምን መሄጃ አለኝ? መምጣት አይቀርም መንን ሲሆን ጥሩ ነው። አላርፍ ካሉ ደግሞ ኤደን ተብየዋን ቆልፋታለሁ። እኔ ደግሞ አንቺን ቆልፈሻለሁ። ምን እስንት ነው? ቆይ አንቺ እኔን ጦስ ውስጥ ጥምከች እንዴ? እና ለእሷ ብለህ ነው? ለራሴ ሆኖ የኔ ጦስ ነው እንዴ? ዳኒ ተረጋጋ እንጂ። አስሬ ችግር እየፈጠርሽ ተረጋጋ አትበይ ዋናይን ትሁት ክፍል 35 ትሁት በክፍል 34 እንደተመለከት ነው የካሌብ አባት ለካሌብ እባክህ ልጄ ነገሮችን በእርጋታ አስተውል አለበለዚያ ታበላሻለህ እያሉት ነው። ካሌብ ግን የዳኔንና የቲና ነገር በጣም እያናድደው ስለሆነ ለኤደን ቀጥሯት ሁሉን ነገር ሊነግራት ወስኗል። በዚህም ኤደንም በቦታው ተገኝታለች። በዚህም እንግዲህ ካሌብ ዳኔና ቲና ፍቅረኛ ሞች ናቸው እንጂ እህትና ወንድም አይደሉም በማለትም ነግሯታል። እውን ኤደን ታምነው ይሆን? ሰላም ሊያናስትልን ውድ እና የተከበራችሁ የፋሚሊ ቲዩብ ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬም እንደተለመደው በትሁት ድራማ ተመልሰን መጥተናል። ለቻናላችን አዲስ ሲሆናችሁ፣ ላይክ ሰብስክራይብ በማድረግ እንድታበረታቱን በትሁትና እንጠይቃለን። ሀሳብ አስተያየታችሁንም በኮመንት ላይ አስቀምጡልን። ትሁት ክፍል ሰላሳ አምስት ኤደን በተቀጠረችበት ስፍራ ተገኝታለች። ካሊብም ነገሩን ሁሉን ነገር ነግሯታል። ይህንን እንዴት ልታውቅ ቻልክ? በማለትም ኤደን ጥያቄውን አቅርባለች ካሌብም እኔ በራሴ መንገድ ነው ሁሉን ነገር ያጣራሁት። ሴት መስዬ ገብቼ እዛ ቤት የሚያደርጉትን ነገር ጉር ነው ያየሁት። ስለዚህ ኤደን አንቺም ተረጋግተሽ በራስሽ መንገድ ማጣራት ትችያለሽ። እኔ ግን የደረስኩበት እውነታ ይሄ ነው በማለትም ነግሯታል። ኤደንም ምን ያህል ትዕግስተኛ እንደሆነ እንግዲህ በዚህ ተረድታለች። ምክንያቱም አንድ ሰው በቤቱ ይህን ያህል ነገር ሲፈጸምበት ይህን ያህል ችሎ መቀመጡ ምን ያህል ትዕግስተኝነቱን የሚያሳይ ነውና ኤደንም በጣም ተበሳጭታ ልቧ ተሰብሯል። ምክንያቱም ለዘመናት ሴትነቷን ገታ ዳኔ ስጠብቀው የሚያደርገውን ነገር ሁሉ በትግስት እየጠበቀችው ነበረ። ሆኖም ግን ታሪኩ ሌላ ሆኖ ተቀይሯል። ኤደን በዚህ በጣም ልቧ አዝናለች። በዚህም እንግዲህ ካሌብ አሁን ራሴን ብቻዬን ማው እፈልጋለሁ መሆን በማለትም ከሱ ተለያይ ታሄዳለች። ካሌብም ወደ ቤት ሲሄድ ዳኔ እግሩን ወም ጠረጴዛ ላይ ሰቅሎ ተቀምጧል። በዚህ የተበሳጨው ካሌብም እኔ እንኳን ያንተን ያህል እንደዚህ አልሆንኩም እባክህን በማለትም ይለዋል። ዳኔም የሚረብሽህ አልመሰለኝም ነበረ ይቅርታ በማለት እግሩን ያወርዳል። ከዚህ በኋላ እንግዲህ ሁለቱም ሳቀጣጋባ ገብተዋል። ካሌብም አንተ እኮ ምን አይነት ጭንቅላት ያለ ሰው ነህ? እንዴት በሰው ቤት እንዲህ ተዝናንተ ትቀመጣለህ? እያለው ነው። ዳኒም እንደተለመደው አንተም እኮ ቤትህ አይደለም፣ ይህ የአባዬ ቤት ነው በማለት መልሶለታል። አይገርምህም? እኔ እንኳን በአባቴ ቤት እንዳንተ አልሆንኩም። እኔ እኮ የአባቴ ንብረት ነው እንደፈለኩ መሆን እችላለሁ፣ ነገ የራሴ ስለሆነ ብሎታል። ዳኒ ግን አይ በፍጹም እኔም አባት ኖረኝ ልክ እንዳንተ ነበር ሆኖ። እናም አባዬ ነው ሁሉን ነገር እዚህ ቤት ማዘዝም ማድረግ የሚችለው እያለው ነው። ካሌብ በዚህ በጣም ተናዷል። ምክንያቱም የዳንኤልና የቲና ሁኔታ የበለጠ እያበሳጨው ይገኛል። በሌላ ጎኑ የካሌብ አባት ልጄ ነገሮችን አታበላሽ ስልህ አበላሸው በማለትም ጠይቀውታል። ካሌብም አዎ የማንትዳር ተበትኖ የማትዳር ይቆያል እያላቸው ይገኛል። እሳቸውም ልጄ አሁንም ቲናን ታፈቅራታለህ በማለትም ጠይቀውታል። አባዬ አንድ ጭራሽ አላፈቅራትም አሁን ከአይኔ ሁሉንም ማጥፋት ነው የምፈልገው እያለ ነው። የካሌብ አባትም ልጄ ተረጋጋ፣ ነገሮችን በጥሞና ማድረግን ያለብን ብለውታል። በዚህ እንግዲህ ካሌብ እንግዲህ አባዬ ሁሉን ነገር እኔ እንዳንተ ትግስት የለኝም እያላቸው ነው። በሌላ ጎኑ ኤደን ነገሮችን በራሷ መንገድ ልታጣራ ሞክራ ትሁትን ልታገኛት ወደ አካባቢያቸው ሄዳለች። ትሁትም ደግሞ አጋጣሚ ከሱቅ ስትወጣ ኤደን ታገኛትና ታስቆማታለች ያለውን ነገርም በዝርዝር እንድትነግራት ትማጸናታለች። ትሁትም ኤደን፣ በጣም አዝናለሁ። ይህን ስነግርሽ ግን ልብሽ እንደሚሰበር አውቃለሁ። አዎ ካሌብ የነገረሽ ሁሉ ነገር እውነት ነው። ሁለቱ ትሁትና ወንድም ሳይሆኑ ፍቅረኛሞች ናቸው። የሚያደርጉት ነገር እኮ እንዴት እንደሚዘገንን ብታይ እያለች ነው። ኤደንም ምን አለ፣ ምንድን ነው እስካሁን ያልነገራችሁኝ? እኔ ምንድን ነው እሱ የበደልኳችሁ? በማለትም ጥያቄ ያቅርባለች። ትሁትም እንዴ፣ እኛ እንዴት አድርገን ንገርሽ? ይሄ እኮ በጣም ከባድ ነገር ነው። ሲቀጥል አንቺም ጥሩ ልጅ ነሽ፣ መልካም ልጅ ነሽ እያለቻት ነው። እናም ካሌብ የነገረሽ እውነት ነው። ሁለቱ የሚሰሩት ነገር በጣም አስጠያፊ ነገር ነው እያለቻት ሁሉንም ነገር ነግራታለች። በዚህም እንግዲህ አባዬን እንኳን ያደረጉትን ነገር ማመናችን ብላታለች። ኤደን ምንድን ነው የተፈጠረው? እባክሽ በዝርዝር ነገሬ ብላታለች። እኔ እዚህ ቤት የመቆየት ትልቁ ነገሬ አባዬን ነው። አባዬ ዊልቸር ላይ በነበረና መናገርና መራመድ ባልቻለበት ሰዓት የሚያደርጉት ታሪክ እኮ እንደው ለሰው ልጅ በጣም የሚዘገንን ነው እያልቻት ነው። ምን ያህል ግን ትዕግስተኛ ናችሁ? ይህን ያህል ነገር ታግሳችሁ የተቀመጣችሁት? በማለትም ኤደን ጥያቄ ጠይቃለች። አይ የሚያቆ ነገሮችን በእርጋታ እናደርግ ብለን ነው እንጂ እንደነሱ ስራማ ቢሆን በማለት እያለቻት ነው። ትሁትም አይዞሽ፣ ኤዲ አንቺ መልካም ልጅ ነሽ። ነገሮችን በራስሽ መንገድ አጣርተሽ ውሳኔሽን ወስኚ፣ በማለትም ተሰነባብተዋል። ከዚህ በኋላም አባ የካሌብን አባትም ወደ ቤት ሄዳ አግኝታቸዋለች። እሳቸውንም አባዬ ለምንድን ይህን ነገር እስካሁን ያልነገርከኝ? በማለትም ጥያቄ አቅርባለች። የካሌብ አባትም ልጄ ብዙ ጊዜ እኮ ነግሬሻለሁ፣ ሰው ሲወድሽም ሆነ ሲጠላሽ ለምን ብለሽ ጠይቂ ብዬሻለሁ፣ አንቺ ግን ለመንቃት አልሞከርሽም ብለዋታል። ምን ላርጋ አባዬ ልቤ ተደፈነኮ እኔ በጣም አምኖ ነው ነበር ዳንኤል ይህንን ያደርጋል ብዬ ግን በፍጹም አልጠረጠርኩም። በማለትም አንዳንድ ነገሮችን አሁንም ወደኋላ ተመልሳ እያስታወሰች ትገኛለች። በዚህም እንግዲህ እውነትም አይኔ መግለጥ አቅቶኝ እንጂ ብዙ ነገሮችን ማስተዋል እችል ነበር ብላ ኤደን ነገሮችን እንግዲህ በራሷ መንገድ ለመፍታት እየሞከረች ነው። የካሪባ አባትም ልጄ አሁንም ለራስሽ ጊዜ ስጪና በጥሞና ሁሉን ነገር በራስሽ መንገድ ተከታተይ፣ ለራስሽም ጊዜ ስጪ በማለትም ምክራቸውን ለግሷታል። ኤደንም አባዬ አመሰግናለሁ፣ አሁን ብቻዬን ሆኜ ነገሮችን ማስተካከል እፈልጋለሁ በማለትም ተለያይቷል። ዳኒ ነገሮችን እንግዲህ አሁንም እራሱ እንደፈቀደው እየሄደ መስሎታል። ኤደን ሁሉንም ነገር ያውቀች ስላልመሰለው ኤደን እንዲያገኝ ሄዷል። ኤደን ግን እንደ ድሮ ልትቀበለው አልቻለችም። ሆኖም ግን ላለማስፎገር ብላ አስምኝም እንዴን የፍቅር ናፍቆሽ ናፍቄሽ እኮ ናፍቀሽኝ እኮ ነው የመጣሁት በማለትም ብሏታል። እሷም ላለማስፎገር ስማው ተለያይተዋል። ከዚህ በኋላም እንግዲህ የካሌብ አባት አንድ ሰርፕራይዝ በማለትም እንግዲህ ትሁትንና ካሌብን ራት ለማጋበዝ ወስነዋል። በዚህም የተደናገጡት ከዳኒ እና ቲና ተፋጠው ቁጭ ብለዋል። ዳኒም አባዬ እኛ ሳንጋበዝም በማለትም ጥያቄ ዋል። ያው በሂደት እናንተም ትጋበዛላችሁ በማለትም የካሌብ አባት ተናግረዋል የካሌብ አባትም ይህንን ግብዣ ያዘጋጁት አንድ ደስ የሚል ስራ ስለተስተካከለልኝ ነው። እንግዲህ በስተርጅና አዲስ ፕሮጀክት ከፍቼ እያስተካከልኩኝ ነው። እሱ ከተሳካ ደግሞ ካሌብ ልጄ ያንተ ነው እኮ እያሉት ነው። አባዬ አውቃለውኝ ሁሉም ነገር የኔ እንደሆነ። ነገር ግን በአንተ ስም እንደሆነ ይቆያል አረ የባንተ ስም እንደሆነ ይቆያል ነገም ቢሆን የራሴ አይደል። በማለትም ትሁትና ዳኔን እየተመለከታቸው ነው። ቲና በዚህ በጣም ተናዳለች። ምክንያቱም ትሁትን በእንደዚህ አይነት ሁኔታ እንደዚህ ይሏታል ብላ ማንም አልጠበቀም። ከዚህም በኋላ ነበር የካሌብ አባት ትሁቴ በይተነሽና ልብስሽን ቀያይሪ በማለትም ጠያቄ ነግረዋታል። ካሌብም ትሁቴ፣ አዎ ደስ የሚል ጊዜ ነው የምናሳልፈው። ባይሆን መስታወት ከፈለሽ ከእኔ ክፍል ገብተሽ ልብስሽን ቀያይሪ ብሏታል። በዚህም እንግዲህ ካሌብ፣ ዳኒ እና ቲና በጣም ተበሳጭተዋል። ትሁትም ልክ እንደተባለችው ክፍል ሄዳ ልብሷን ቀይራ በጣም አምሮባትና ውብ ሆና መታለች። ሁሉም ሳያት በጣም ነበር የደነገጡት። ምክንያቱም እንደዚህ ትሆናለች ተብሎ ማንም አላሰበም። ትሁት ሁሌም ኩሽና ኩሽና ስለምትሆን እንደዚህ ውብና ቆንጆ ትሆናለች ተብሎ ማንም አልገመተም ይመስለኛል ሁሉም የተደናገጡት። ካሊብም ዋው በጣም አምሮብሻል ትሁቴ በማለትም ብሏል። የካሊብ አባትም እንደዚሁ ትሁቴ ልጄ በጣም አምሮብሻል ብሻል እንግዲህ እንደዚሁ ሆናችሁማ ፎቶ ሳትነሱ በማለት ካሊብን እና ትሁትን አንድ ላይ ተጠጋግተው ፎቶ እንዲነሱ አድርገዋቸዋል። በዚህ መሃል ቲናና ዳኒ ውስጣቸው እርር በማለታቸው ደስ ብሎታል። ካሊም እንግዲህ በሉ ሰዓቱ ሳይቃጠልብን ቶሎ ምርጥ ጊዜ እናሳልፍ ማለትም ተያይዘው ሄደዋል። ሶስቱም ሲወጡ ግን ዳኒና ቲና በጣም ተናደዋል። እንግዲህ ትሁትም ቲና እንዴት እንደዚህ በላይ ላይ ያደርጋል ይህ ማይረባ ብሽቅ ብላ በመናደድ ዳኒ በቃ ወጣ ብዬ ልመለስ በማለትም ትዳት ሊሄድ ነው። በዚህ ቲና በጣም ተናዳ ቤት ውስጥ ጩኸቷን አቀልጠዋለች። ከዚህ በኋላ እንግዲህ ቲና ዳኒ ተከትላው ወታ ቁጭ ብሎ ታገኘዋለች። እኔን ጥለህ የወጣኸው እዚህ ለመቀመጥ ነው በማለትም ብሏት፣ አይ አየር ልቀበል ብዬ ነው በማለትም ጥያቄውን መልሶላታል። እንግዲህ አሁን ላይ ቲና እና ዳኒ ምን ማድረግ እንዳለባቸው እንኳን ምንም አላወቁም። ዳኒ ከሁለት ያጣ እየሆነ ነው። ምክንያቱም ወይ ከገንዘቡ አልሆነ፣ ወይ ከፍቅሩ አልሆነ፣ ሁለት ያጣ ሆኖ መሀል ላይ ተንሳፋፊ ሆኗል። እንግዲህ ቲና አሁን ላይ እኔ ነገሮችን ካልሆነ በራሴ መንገድ እንትንላለሁ እያለች ነው ምን ማድረግ ትችያለሽ አንቺ እኮ አታፍሪም አሁንም ሌላ ስህተት ትሰራ ያለሽ እስካሁንም ተብዬሽ ብትሰሚ ኖሮ እንደዚህ አንሆንም እያላት ነው እንግዲህ ቲና ነገሮችን ልታበላሽ ይመስላል በሌላ ጎኑ ዳኔ ወደ ኤደም ሄዶ አሁንም ፍቅሩን እውን መስሎት እንተድያለ ነው እሷ ግን በጣም ይቅርታ ከዚህ በኋላ እያለችው ነው እንዴ። እኔ እና አንቺ እኮ ባልና ሚስት ነን ብሏታል። እሷ አይደል ባልና ሚስት እኮ ማለት በእግዚአብሔር ፊት አንድ ሆኑ የእግዚአብሔር ትእዛዝ በመሃላቸው ያለ ሁለቱ ተማምነው በፍቅር እና በትዳር ተሳስረው የሚኖሩ ናቸው። እኔ እናንተ ግን ብለዋለች፣ እኔ እናንተ ግን ፍቅረኛሞች እንሁን አንሁን ከዚህ በኋላ ማንም ማያውቅም ብለዋለች። በዚህም የተደናገጠው ዳኒ ምን ለማለት ፈልገች ነው ብሏታል። በቃ ደክሞኛል አሁን መሄዴ ነው ብላ ጥላው ሄዳለች። በዚህ እንግዲህ ዳኒ በጣም ግራ ተጋብቶ አሁንም ወደ ቲና ጋር ሄዷል። ዳኒ እንግዲህ ቁጭ ብለው እየተጫወቱ ባለበት ሰዓት ሲና አላውቅም ማንን እንደሚያገባ ትሁትን ወይስ ኤደንን በማለትም አሳብ አንስታለች። ዳኒም በጭራሽ ኤደንን ሊሆን አይችልም ብሏታል እኮ። ለምን አንተ ግን ለምን እንደዚህ የምትሆኑ ለምን የምትበሳጨው ብለዋለች። አረን ያልተበሳጨውም አንቺ ነሽ እንጂ እንደዚህ የምትሆኘው በቃ እያላት ነው። ቲናም አይ ካልሆነ ግን ኤደንን አንገቷን መቀነጥሳት በማለትም ስትናገር፣ ኤደንም ኤደንን እኔ ደግሞ የአንችን አንገት እቀነጥስልሻለሁ ብሏት ብሎ ዳኒ ድንገት አመልጦታል። ምን ለእሷ ብለህ እኔን በማለትም ጥያቄ አቅርባለታለች ዳኒ እና ምን ላድርግ፣ ሁልጊዜ ነገር እያበላሸሽ ነገሮች ሁሉ ወደ እኔ ይመጡት በማለትም አሁን ገና በዋና የመጣሽ በማለትም እንግዲህ ለብቻው እያወራ ይገኛል። እንግዲህ ዳኔ በኤደን ስለመጣችበት ምን እንደሚያደርግ አይታወቅም። የካሌብ አባት ካሌብ እና ትሁት በጣም ደስ የሚል ጊዜን አሳልፈዋል። በዚህም እንግዲህ ካሌብ ኪቺን ሂዶ ትሁቴ በጣም ነው ማመሰግነው ስለ ሁሉም ነገር ብሎ ምስጋና ቀርቦላታል። አረ፣ ምንም ችግር የለም ምንም፣ ምን አደረግኩኝና ብለዋለች። እንግዲህ ካሌብና አባትየው ሳሎን ቁጭ ብለው እየተጫወቱ ነው። አይገርምም፣ ደስ የሚል ጊዜ ነው ያሳልፍ ነው። እንደዚህ አይነት ጊዜ እናሳልፋለን ብዬ አልጠበቅኩም፣ በማለትም ካሌብ ንግግር ጀምሯል። በዚህ መሀልም አባትየው አይገርምም፣ እንደዚህ ውብ ሆና እኮ የሚገርም ነው። አይገርምም አባዬ በጣም አምሮባታል እኮ እንደው ለልብሱ ነው የሆነ እንደ ኖር ብሎ የተቀበሉት የሚገርም እኮ ነው እያለ ነው። በዚህን ጊዜ እንግዲህ ትሁት በር ስር ሆና እንደ አጋጣሚ እየሰማቻቸው ነበረ። የካሌብ አባትም እንዴት ነው ወደሃታል እንዴ ልዳርህ ወይ እያሉት ነው። በዚህ መሃልም ካሌብ እየተሽኮረመመ ይገኛል። ትሁትም ይሄ ነገር ይፈጠራል ብላ ስላልገመተች በጣም ደንግጣ ብር ስርን ቆማለች። እንግዲህ ውዶችዬ ይሄ መጨረሻ የት ይጓዝ ይሆን? እውን ትሁትና ካሊ ቢጋቡ ይሆን የቲናና የዳኒ ነገርስ እንዲሁም የኤደን መጨረሻ ምን ይፈጠር ይሆን የሚለውን በቀጣይ ክፍል የምንመለከት ይሆናል ወዶችዬ አብራችሁን ስላላችሁ ከልብ አመሰግናለሁ እንደተለመደው ሀሳብ አስተያየታችሁን በኮመንት ላይ ያስቀምጡልኝ የእናንተ ሀሳብና አስተያየት ለእኔ ብርታት ነውና በያላችሁበት የሉል እግዚአብሔር ፍጹም ጥበቃ ከእናንተ ጋር ይሁን እወዳችኋለሁ ኢትዮጵያ ሀገራችንን ሰላም ያደርግልን አሜን